አሰላሙ አሌይኩም ወረህማቱላሂ ወበረካቱ እድና የተከበራችሁ ውድ መዲወልት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላህ። እናንተስ እንዴት ናችሁልኝ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለው። ሰላማችሁ ብዙ ትዝ ትበልልኝ። ዛሬ ደግሞ ምርጥ የሽብል እንጀራ፣ የነጭ ዱቄት ሽብል። ያኔ በሀገራችን ሽብል ይባላል። ያኔ በወፍሩ ልክ እንደ ዳቦ አውክታችሁ ታድራችሁ ጠዋት ለፈስ ባለ ውሃ ማቅጠን ማለት ነው። ያኔ ታይታመስም ምን ሳይልም ማለት ነው። ሁለተኛው ቁጥር ሁለት ማለት ነው። ረገምትርኛ ዶቄት ነው። ከዛ ምርጥ እንጀራ እና የሸብል እንጀራ ምርጥ የሆነ ያልታመሰ ዱቄት ማለት ነው። ያልታመሰ ዱቄት ወላሂ ቄጦ ራሱ እንደዚህ ሰበከቱ ቆንጆ ነው ማለት ነው። እና እዚጋ ምስር ወጥ ሰርተናል፣ ምርጥ ምስር ወጥ ወላሂ ማለት ነው። ማሻላ ተባረከ። በጣም ነው የሚጣፍጠው። ምስራችንን ወጥ ሰርተናል፣ እንደዛ አድርገን ምሳችንን እየበላን ነው ማለት ነው። ምሳም ምራትም ይኸው። ያኔ በቃ ወላይ ያ የተገዛ እንጀራ ከመብላት ይህ ስበሩት እራሱ ቅልል ያለ ነው ማለት ነው። ቅልል ያለ በቃ ልክ የሀገራችን ሰርገኛ ጤፍ ማለት ነው። ቀይና ነጭ ጤፍ አለ አይደል? ልክ እንደሱ ማለት ነው። እና ምርጥ እንጀራ እናንተ ሞክሩት እስኪ፣ ታታምሱ ሞክሩት፣ ወላይ ታታምሱ ሞክሩትና። ከዛ ያለውን አስተያየት ትነግሩኛላችሁ ማለት ነው። ዝም ብላችሁ ንፍት አርጋችሁ ብቻ ያኔ መንፋት አለባችሁ። ያኔ የሆነ ጠራጥሬ ነገር ሊኖረው ይችላል ምን ታወቃልና ማለት ነው። ስለዚህ እንደዛ አርጌ ደግሞ ማዞሪያው ደግሞ ፋሽን ነው እንግዲህ ማዞሪያው ማለት ነው። ማዞሪያችን ደግሞ ፋሽን ነው። ያው እንግዲህ ታገሩ ታገሩ እንኳን አኳያ ምን ታረጉታላችሁ ማለት ነው እና ምርት የሆነ የነጭ ዱቄት እንጀራ ይሄን ይመስላል። ለጓደኛችንም ደግሞ በነገራችን ላይ እኔ መጋገርም አልፈለኩም ነበር። ጓደኛችን እንጀራ ፈልጋለሁ ስትል ከምትገዥ ብለን ነው ይገዝ የሰራ ነው ማለት ነው አጋጣሚ ሰዎቻችንም ይሄዱም ነበር እና አበ እና እና እንደዚህ አድርገን በላነ ዘዴ መጓደኛ የመታ ትግስት ማለት ነው። ከዛ በበርበሬ እንደ ሀገራችን ስትለኝ ሚጥሚጣ ነበርና ከዛ በሚጥሚጣ እንትናል ማለት ነው። የሀገራችን ሚጥሚጣ ነበረን ማለት ነው። ከዛ በጣም ነው የሚጣፍጠው። ልክ እንደ ሀገራችን ምንድን ይባላል መሰላችሁ ድቁሱ ትኩሱን በድቁሱ እኔ ሊፈጀኝ አትሳሱ የሚባል ተረታ አይደልና ያስዝብሎን በበርበሬ እየበላ ነው እላችኋለሁ፣ መጀመሪያ እና ይሄው ምን የመሰለ እንጀራ ቆንጆ የሆነ ሲበሉት ቅልል ያለ እንደ እንትን እንዲህ ስንዴ እንጀራ ልፍጭቅም አይል ማለት ነው፣ ጠፍ ያለ ማሻአላ ተባረካለ። እና እንደዚያ አድርጋችሁ እስከ ዛሬ ተመኝተናል። አመስ ይቀዝቅዝልን ምን ይበልልን ማለት ቀረ ማለት ነው። ዶቄት እንግዲህ አምሰን እናብካ እንጀራ ማለት ቀራ ንፍት አድርገን ማቡካት ከዛ ጠዋት ቅጥና አድርገን ግግር እንደጽፍ እና እየገዛችሁ ከምትበሉ እየጋገራችሁ ብሉ። ላለበጠቀሉ እና ውዶችዬ በቅንነት እስኪ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታ አበረታቱኝ ውዶችዬ የእኔ ማሮች የእኔ ውዶች ስወዳችሁ። አያችሁ ምጣዳችን እንግዲህ የኔን ይመስላል ምጣዳችን ምጣዳችን እንደዚህ ነው ሲያምር ምጣዳችን እንግዲህ በአገሩ ባህል እንደዚህ ነው እና እንደዚህ አድርገን ማሻላ ተባረከላ በጣም ነው የሚያምረው ጀራችን ያው ግጣማችንም እንግዲህ ምን ነው የሚባለው ይባላል መሰላችሁ ሀገራችን ሙጎጎ ነው ሙጎጎ ሙግዱ ሙግዶ ነው የሚባለው። ሙግዶ ነው። ስለዚህ እንደዛ አድርጋችሁ እየሰብራችሁ ብሉላችኋለሁ፣ ውዶችዬ። ቅልል ያለ እንጀራ ማሻለ ተበረከለ እና በቅንነት እስኪ ሰብስክራይብ ላይክ፣ ሼር እያረጋችሁ አበረታቱኝ። ያጀማ ተንካይ ስወዳችሁ የእኔ ማሮች፣ የእኔ ውዶች ማለት ነው እና እስኪ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሁለተኛ ዩቲዩብ ነው እንግዲህ የበፊቱን ማስበልቻለሁ ማለት ነው። እና አበረታቱኝ ላችኋለሁ ውዶች የኔ ማሮች፣ እና ይህን ይመሰለ እንጀራ ነው። ሰላም አሌይኩም ወራህመቱላሂ ወበረከቱ